የፈሩት ይደርሳል፣ የጠሉት ይወርሳል ማለት እንደዚህ ነው። በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ኅዳር 26 ከ28 ድረስ በግሎሪ ኦፍ ጋድ ቲቪ ፕሮፌት ዘካርያስ አማካኝነት ማለት ጎንደር ላይ ምንድን ነው የተፈጠረው?

ያበቃ ያድናል። ወደማያልፍበት ያድናል። ወደ እግዚአብሔር ልጅ ያድናል። በጊዜው ይሻላል ያድናል። ሌላው ሁሉ እውቀት ጎንደርም ምን አገኛት? በጎንደር ከተማ የተፈጠረ ነገር እጅግ አነጋጋሪ ሆኗል። እንግዲህ ዜ ምስሉ ላይ እንደምትመለከቱት ሕዳር ሀያ ስድስት ከሀያ ስምንት ድረስ በግሎሪ ኦፍ ጋር ቲቪ ፕሮፌት ዘካርያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበረ። በዚህ ምክንያት ለዚህ ዓይነት ነገር የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ሥራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ጉባኤ ኒቆዲሞስን እናስፋፋ ብዬ እኔ ባለኝ አቅም ባለኝ በእውነት ማንም የፈለገውን ይበላችሁ አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው። ይገርመ እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከእነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይሄው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አለ፣ አሰማችኋለሁ። ይህን የስልክ ጥሪ ግን ሰላም እንደምን አላችሁ፣ በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የራክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁ እናትረሱ። ዝግጁ ከሆናችሁ እንጀምር። በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ከዳር 26 ከ28 ድረስ በግሎሪ ኦፍ ጋር ቲቪ ፕሮፌት ዘካሪያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበረ። በዚህ ምክንያት እንግዲህ እንደዚህ አይነት ነገሮች ተፈጥረዋል። ጎንደር ላይ እንደዚህ አይነት ነገሮች መፈጠሩ ደግሞ እጅግ አነጋጋሪ የሆነ መጥቷል። እናንተ እንዴት ተመለከታችሁት? እስኪ ሀሳብና አስተያየቶቻችሁን ኮመንት ላይ ጻፉልን። ጎንደርን ምን አገኛት? በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ ዚግ ምስሉ ላይ እንደምትመለከቱት ከህዳር 26 28 ምንድ ድረስ በግሎሪ ኦፍ ጋር ቲቪ ፕሮፌት ዘካርያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበረ። በዚህ ምክንያት እንግዲህ እንደዚህ አይነት ነገሮች ተፈጥረዋል። ጎንደር ላይ እንደዚህ አይነት ነገሮች መፈጠሩ ደግሞ እጅግ አነጋጋሪ የሆነ መጥቷል። እናንተ እንደተመለከታችሁት እስኪ ሀሳብና አስተያየቶቻችሁን ኮመንት ላይ ጻፉልን። ለማንኛውም ይህ መረጃ ሌሎች ይችላል። ጎንደር ወንጌል ገብቷል ታሪኳ ሊቀየር እንደገና በወንጌል እሳት ከተማዋ ልትሰራ የጎንደር ታሪክ ሊቀየር ወንጌል ጎንደር ከተማ ገብቷልና ህይወትን የሚሰጥ የሚሰራ በውስጡም ኃይል ያለው ወንጌል ወደ ጎንደር ከተማ ገብቷል። ለጎንደር ቀን ወጣላት ወንጌል በዛ ቦታ ተሰብኳልና ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ አድርጋችሁ ለብዙ ሰዎች አድርሱልኝ። ከዛም በመቀጠል ኮመንት ላይ ገብታችሁ ወንጌል ያሸንፋል እያላችሁ ጻፉ። ጌታ ኢየሱስ ይወዳችኋል። እግዚአብሔር ይችላል። አዎ ይችላል። ሁላችሁም ኮመንት ላይ ሰሜንን ለኢየሱስ እያላችሁ ጻፉ። ሰሜንን ለኢየሱስ። ለእኔ ቅርብ የሆኑ ሰዎች ብቻ እኔ ባህር ዳር እንደተወለድኩኝ ያውቃሉ። እሱ ብቻ አይደለም የሁል ጊዜ ጸሎቴም እንደሆነ ያውቃሉ። የኛ የወንጌል አማኞች የሁል ጊዜ ጸሎታችንና ፍላጎታችን ወንጌል ያልደረሰባቸውና ያልገባባቸው ፈጽሞ ሊገባ አይችልም የተባለበት ቦታ ላይ ኢየሱስ ሲመለክ አጋንንት ሲወድቅ ወንጌል በኃይልና በስልጣን ሲሰበክ ማየት ነው በጣም ልጅ እያለሁ ከአባቴ ጋር ለመጎብኘት የሄድኩበት ቦታ ነው ፋሲል ጎንደር አሁን ወንጌል እየተሰበከበት ያለበት ቦታ ይሄ የእኔ ብቻ ሳይሆን በባህር ዳር ያሉ ቅዱሳን ብቻ ሳይሆን ድፍን የኢትዮጵያ ክርስቲያን ጸሎት ነው። በጣም ብዙ ሰዎችም ሃይማኖታዊ በሚመስል ግን በባዕድ አምልኮ ተጠፍድገው የታሰሩ እንደሆነ ግልጽ ነው። አሁን ግን የወንጌሉ ኃይል ይሄንን ሁሉ በጣጥሶ ገብቷል። አሁን ጀመረ፣ አልጨረሰም፣ ገና ነው። ይህ እውነተኛ ወንጌል ይወርሳል፣ ይታደጋል፣ ደግሞ ያድናል። አሁንም ቢሆን እኛ ሁላችን ተባብረን በዛ ላሉ ቅዱሳንና አገልጋዮች እንጸልያለን። ገና መጀመሩ ነው። እግዚአብሔር ገና ይሰራል። ገና ብዙ ድንቆችን እናያለን። ምን ትለግቡና ሰሜንን ለኢየሱስ በሉ ማለት ጎንደር ላይ ምንድን ነው የተፈጠረው? ተባብሮ ቢያስጠፉብኝ ጌታ ምስክር በእናንተ ነው። ማለት ነው ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነገር ጌታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይሄው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማቸዋለ አሰማቸዋለሁ። ይህን የስልክ ጥሪ ግን ስትሰሙት በደንብ ኮፒሊንግ አርጉ። ዛሬ በጌታ እንደው በጌታ ይሄ ያስፈልጋል በጌታ አርጉ ኮፒሊንግ። ከዛ ይህንን የፕላስ ምልክት በጌታ የሆናችሁ ሁላችሁ ንኩት። በቃ አይጎልባችሁም። አንድ ቁጥር ነው ከእናንተ የሚጨመረው። ስሙት። ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ ያለ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር አጋንንቶች ሲወጡ የነበሩ፣ ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ የቸርች ግቢ ውስጥ የገባ አይደለም፣ መንደር ውስጥ ልብስ ከሚያጡት ላይ የሆነ ስራ ለመስራት ከወጡት ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢ ገባ፣ ወንጌል ገባ፣ ወንጌል ገባ። ኮመንት ላይ ግቡና ሰሜኑን ለኢየሱስ ብላችሁ ጻፉልኝ። እስኪ ለኢየሱስ ነብይ ዘካርያስ፣ እግዚአብሔር ይባርክህ አንተ ብርቱ አገልጋይ፣ እግዚአብሔር ይጨምርልህ። ወንጌል ላልደረሰው ሕዝብ ወንጌልን ስላሳየ ኢየሱስን ሄደ ስለገለጥክ በአጋንንት ላይ አቅም ያለውን ጌታ በዛ ስፍራ ስላሳየ እግዚአብሔር ይባርክህ ደስ ደስ ብሎኛል። ከሰማይ በታች ከምድር በላይ ያለን ሰው ሁሉ ህይወት እንድናይ ድነት የሆነን ዘንድ ከጨለማው ዓለም ከአብ ዘንድ የሆነ የተሰጠን ስም ኢየሱስ ኢየሱስ ውጭ አዳኝ የለም። የአቡነ እንትና፣ የማርቆስ እንትና፣ የተክልዬ ምናም የሚባል የለም። አንድ አዳኝ ነው ያለው በዚህ ምድር። በተራራ ላይ ወጥተ ጉርጓዱስ ገብተ ምታድነው ምታገኘው ድነት የለም። እኛ እውነት ስለማንነግራቸው ነው። የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት እኛ ይዘን የከለከልናቸው መድኃኒት አለ። ያንን መድኃኒት ስለከለከልናቸው ከገዳም ገዳም ይሽከረከራሉ። እግዚአብሔር ፈሪ ስትሆን አይወድም። ደፋሩ እድሜ ካለፈ በዚህ እውነት ይለፍ፣ ጊዜ ካለፈ በዚህ እውነት ይለፍ። በእርግጠኝነት የቪዲዮ ሲደርሳችሁ ደንግጣችኋል። ነገር ግን አንድ ነገር ልንገራችሁ። እኔ ሁል ጊዜ የመቃብር ሳይ አንድ ደስ የሚለኝ ነገር አለ በክርስቶስ ኢየሱስ የዘላለም ይወጣል። አንተስ አንቺስ ይህንን ጌታ አምናችሁ ድናችኋል? ካላመናችሁ፣ ዛሬም አንድ ዕድል አላችሁ። መጽሐፍ ቅዱስ ሲናገር በኢየሱስ ክርስቶስ እመን አንተና ቤተሰቦችም ትድናላችሁ። ይህን ዕድል ተጠቅማችሁ በክርስቶስ ኢየሱስ አምናችሁ እንድትድኑ ብሬ አቀርብላለሁ። ሰሜን መጥራት የማላፍር ሰውዬ በጌታ መሆን ያሳፍረኛል የዘላለም ህይወት የሚገኝበትን ስበቁ፣ ራሳችሁን ግለጡ። መልእክተኞች ናችሁ። በጣም ብዙ የስድብ ውርጅቢ ሊወርድባችሁ ይችላል። እናንተ ስበኩና ተሰደዱስ ስለ ጌታ ስለ ኢየሱስ ክርስቶስ ስም ስትነቀፉ፣ ስትሰደቡ ደስ ይበላችሁ። በዚያን ቀን የክብር መንፈስ በእናንተ ላይ ያርፋልና። ከእስር ቤት ትድናለህ አይደለም ያለው። ከመገረፍ ታመልጣለህ አይደለም ያለው። የክብር መንፈስ ጾም ጸሎ ገብተ ማታገኘውን ስለ ኢየሱስ ተናግረህ መከራ ስትቀበል ይፈሳል ላይ ነህ ላይ የክብር መንፈስ ይወርድብሃል። ግን ስለ ጌታ ስም ብለህ ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። እያወራ ያለው ክርስትና ነው። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን እግዚአብሔር ማለ፣ በሱ በኩል ብቻ፣ ከዛ ውጭ አልቀበልም። ከኢየሱስ ውጪ ኮንክ የእግዚአብሔር ፍርድ ስር ነህ። በኢየሱስ ኮንክ የእግዚአብሔር ጽድቅ ፊት ነህ። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ የምንኖርለት እምናወራውም ጉዳይ መሬት ላይ ያለ ነገር በሙሉ መሬት ላይ ይቆማል። የተሸከምከው ሥጋ ራሱ በስብሶ ይወድቃል እንኳን ሌላው ነገር። ኢየሱስ ብቻ ነው ሰማይ የሚቀጥለው ለዘላለም ከኛ ጋር የሚኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እማላስነካ ነገሬ እሱ ነው፣ መሆን ያለበት እማታስነኩት። አልደራደረም። ስለ ምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ኖ፣ ህይወቴ ነው ኢየሱስ። ስምህን ከመውደዴ የተነሳ በነገር ሁሉ መሃል አልችልም ሳላነሳ፣ እንኳን አስቤበት ከአፍ አምልጦ ሳይቀር በጠዋት በማታ ኢየሱስ እልጀመር ኢየሱስ፣ ኢየሱስ፣ ኢየሱስ፣ ኢየሱስ።